ሶሻል ሚዲያ ላይ በዩኒማኛ የተቀየማችሁ በሙሉ ካላችሁ ይቅርታ፣ በጌታ ስም ነው የምጠይቀው፣ በኢየሱስ ክርስቶስ። ምክንያቱም በዛ ደረጃ መደራረስም አልነበረብንም። ከዚህ በኋላ የምንደራረስም አይመስለኝም። ከዚህ በኋላ መልስም የምሰጠው ሰው አይኖርም። እግዚአብሔር ይርዳኝ። ለምን እንዲያልከኝ፣ ለምን እንዲሆን፣ ለምን እንዲሆንሽ፣ በጭራሽ ዊ አር ዲፍረንት ናው፣ ዊ አር ቶታሊ ዲፍረንት። ተለያየን፣ በጣም ተለያየን። በ እናንተ እስኪበቃችሁ ጥብስ ስሩብኝ፣ ሸቅሉ፣ ዩቲዩብ ሸቅሉብኝ፣ አደራ። ቲክታክም ሽቀላ ካለው በደንብ በደንብ ሸቅሉ፣ ምን ሸቅሉብኝ። ከዚህ በኋላ ግን አጠናቅቄያለሁ። እንደዚህ አይነት ነገሮች ሰጣ ገባ፣ እንትና እንዲያለች፣ እንትና እንዲያለ፣ ሹሉቃ እንዲያለ እሱ ነገር ጨረስኩ፣ ጨርሻለሁ። ቤተሰብ ይሄን ነው ምለው ወደ እግዚአብሔር ባርክ። በቃ ዋናው ይሄ ነው ክርስትና የትምህርቱም መጀመሪያ መጨረሻው አላማ ሰው በክርስቶስ ሆኖ አዲስ እንዲሆን፣ መጽሐፍ ሲናገር ማንም በክርስቶስ ቢሆን አዲስ ነው። እና አዲስነት የመንፈስ ነው የነፍስ ስያም ጭምር ነው። እና ደስ ብሎኛል በጣም አዲስ ስለሆንክ በክርስቶስ ኢየሱስ። መብራት ነው ኒያው ሀሳቤን ከመቋጨቴ በፊት መዝሙር ልጋብዝ ነበር፣ መብራት ጠፍቶ ነው። አንድ የተወደደ የኦርቶዶክስ መዝሙር አለ በሰማይ ታላቅ ምስጋና ይገባል የሚል እኔም እንግዲህ እስቲ ቆይ ሪንግ ላይ ወደ ብርሃን ላምጣ። እኔም ወደ ብርሃን ምጣ። ጌታ ይባረክ። ኢየሱስ ጌታ ነው እና ደስ ብሎኛል በጣም በእውነት እግዚአብሔር መልካም ነው። ቆንጆ ጊዜ ነው ጌታ የሰጠን። እዚህ ያላችሁ ክርስቲያኖች፣ እኔም በጣም ማመስገን የምፈልጋቸው ብዙ ሰዎች አሉ፣ ግን አንድ ቀን ሰብስቤ ሁሉንም ማመሰግን ነው የሚሆነው በቅርብ ደግሞ። ዩኒ አንተም ያው ወደዚህ በይፋ ጌታ እንደምትቀበልና ወደዚህ እውነት እንደምትመጣ ምንም ጥያቄ የለውም። ዘር ነው አንድ ቀን መምጣት አይቀርም። ይሄ ኦልሬዲ ጌታን መቀበል በለው ዛሬ አንተ ጋር ያየ ነው ነገርና ጌታ ኢየሱስ እንደ ግላዳኝ አድርገ ደግሞ በቅርቡ እንደምትቀበል ተስፋ አደርጋለሁ። በብዙ ያገዛችሁ የጸለያችሁ ያላችሁ አሁኑም የተወደዳችሁ ወንድሞች አላችሁ በጣም አመሰግናለሁ። በእውነት እዚህ ፕላትፎርም ላይ በጣም የሚጸልዩልኝ ብዙ ወንድሞች አሉ። ሆ ያለውን ወጀብ ሲያዩ፣ ያለውን ንፋስ ሲያዩ፣ እዛቸውን ዘመቻውን ሲያዩ፣ ወይኔ እንዳልክ ፈቄ ሊሁን፣ ወይኔ ጌታ እንዳልክ ከዚህ እውነት ሊሁን እያሉ በጣም የሚጨነቁ ብዙ ወንድሞች የሚጸልዩልኛሉና በጣም አመሰግናለሁ። ሁላችሁንም እዚህ ያላችሁ ክርስቲያኖች እዚህ ፕላትፎርም ላይ የምታገለግሉ የተወደደ ወንድሜ ወንድም ኤርሚ፣ ኤፊ፣ ዳኒ፣ ሜሎስ፣ ብሩክ፣ ባባ፣ እህቶች አሉ ደግሞ እነ ዲቦራ እነ ሊዲያ በጣም ብዙ ናቸው። በጣም እዚህ ወንጌል የሚያገለግሉ እነ አማን አፖስትል በጣም ወደ ጓደኛዬ ነው፣ ፖል ሻሎሜ ቡካ በጣም በቃ በጣም እምወዳት እምወዳት ቴነሽ ቡካ በጣም በጣም ብዙዎች ናቸው። በስም ካልጠራችሁ ሁላችሁንም ሁላችሁንም እንዳ ደግሞ ሳፖርት የምታደረጉ የመጣችሁ፣ የምትጸልዩ በውስጥ የምታወሩኝ አይዞ በርታ አለንል በጣም ብዙ የምትሉ እህቶች ወንድሞች አላችሁ እና እግዚአብሔር ይባርካችሁ። ለዚህ እውነት ወንጌል እኛም ተመርጠን ለዚህ እውነት ወንጌል መስካሪዎች እንድንሆን በተገኘው እግዚአብሔር ባዘጋጀው በዚህ ፕሮግራም ላይ አምነን ተቀብለን የክርስቶስ ኢየሱስ መስካሪዎች እንድንሆን ቃሌ አሁን እንኳን እንትን ብዙ ባንገረኝም እነ አማን እነ አቤላ ቡና በጣም ወንጌል ሊመሰክሩልኝ ነበር። እግዚአብሔር ይባርካቸው እነሱንም ባሉበት። በጣም የተወደዱ ወንድሞች ናቸው። ዘማሪ ዳጊ፣ ቢኒ፣ እብራዊት ነፍ ናቸው። በቃ አሁን ስማቸው እየመጣልኝ ነፍ ናቸው። በጣም እዚህ ወንጌል ብርሃን ላይ እንድሆን የረዱኝ የረዱኝ ነው እና በተለይ ወንድም ኤርሚን ኤርሚ እውነቱን ተናገር በጌይታስ በጣም ከባድ ሰው፣ በጣም እግዚአብሔር በቃ የሚገርም ትንታግ የሆነ ሰው ማለት፣ ኤርሚ እውነቱን ተናገር ለእኔ ባለውለታዬ ነው እና ፓስተራሊ እና ኢሮፕ ፎር ጂሰስ አባላት በጠቅላላ እነሱ ማንን ነው ማን ነው ያልጠራት ነፍናቸው። በቃ አስታውሱ የሚጋይዝ በእናታቸው እና እዚህ ፕላትፎርም ላይ ነው ያልኩት። ነቢጥሌ ማምን ነቢጥሌ ዋናው ነው መናገር ነቢ ጥሌ ያው እሱ በቤተክርስቲያን ደረጃ በብዙ ያገዘኛለ እሱ ነው። እሱ ሌላ ሌብል ነው። እሱ እሱ አይገናኝ። እሱ ሌላ ነው እና ሁላችሁንም በጣም በጣም አመሰግናለሁ። ጌታ ዘመናችሁን ይባርክ። የሆነ የአንድ መዝሙር በሰማይ ታላቅ ምስጋና ይሰማል የሚል አንድ የሀብታሙ ሽብሩና ዘርፌ የሀብታሙ ሽብሩና ዘርፌ ከበደ ኦኬ